ሚሊየነር ሆነች ታውቂያለሽ ወይ? በደንብ ሰላም፣ እንዴት ናችሁ? እኔ በጣም ደህና ነኝ። ለማታውቁኝ ምህረት እባላለሁ። ለዚህ ዩቲዩብ እንግዳ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቱን መጫን እንዳትረሱ፣ አዳዲስ ቪዲዮ ሲወጡ ወይ ደግሞ ሲለቀቁ ወዲያው እንዲደርሳችሁ። ዛሬ አንድ ቶፒክ አነሳለሁኝ ያው ከዚህ በፊት እንደ ጥያቄ ማቅረባችሁ የምታውቁ ሰዎች ነበራችሁ፣ ግን ደግሞ እኔ ከራሴ ጋር አያይዤው ለመመለስ ነው ዛሬ። ታዲያ ከተማርኩት ሳይሆን ከኖርኩት ነው መሰላችሁ። በጣም ብዙ ጊዜ ሰዎች ስለሆነ ቢዝነስ ወይ ስለ ሥራ ሲያነሱ ካፒታል ቢኖረኝ፣ መነሻ ቢኖረኝ፣ ይሄ ነገር ቢኖረኝ የምንላቸው ብዙ ቢኖረኞች ቢኖረኝ የምንላቸው ብዙ ነገሮች ይኖራሉእና እነዛ ቢኖረኝ የምንላቸው ነገሮች ዛሬያችንን ነው የሚያሳጡ። ዛሬ መጀመሪያ ያለብን ቀን ሆኖ ግን ደግሞ በዛ ቢኖረኝ ምክንያት ወደኋላ ቀርተን እናውቃለን። እና ለእኔ ዜሮ ላይ ያላችሁ በተለይ ዜሮ ላይ ያላችሁ ሰዎች ዜሮ ዲጂት ነው ማለት ዜሮ ባዶ አይደለም። ምንም ያልሞከረ ሰው ዜሮ አይኖረውም። ምንም ከሌላው ምንም ነው የሞከረ ሰው ከመቶም ከአስርም ከሀምሳም ዜሮ ላይ ያገኝ ይችላል። ያ ማለት ግን ተሳሳተ እንጂ ምንም አይነት ማርክ አላገኘም፣ አይደለም አግኝቷል፣ ዜሮ። እና ለእኔ የዲጂቶች ንጉስ ብላት ዜሮን አልጠላም። ምክንያቱም ከዜሮ ጋር በጣም ደስ የሚል ቁርኝት አለኝ፣ ግንኙት አለኝ። አወራቸዋለሁ ዛሬ እና በሕይወታችሁ ዜሮ ሆናችሁ የምታውቁ ማታውቁ ብል ውሸት ነው የሚሆነብኝ። ብዙዎቻችን ብዙ ጊዜ ዜሮ ሆነን እናውቃለን። ስናድግ፣ በልጅነት ዜሮ አግኝተን እናውቃለን። ከትምህርት ቤት፣ በኑሯችን የኛ ውጤት ወይ ደግሞ የኛ ይዘን የመጣነውን ብዙ ነገር አስጥለውን ዜሮ አድርገውን ያውቃሉ። ወይ ደግሞ ዜሮ ሆነን እናውቃለን። ስራ ጀምረን ፌል አድርጎ በዜሮ ተደምሮብን ያውቃልና ለእኔ ዜሮ ማለት ባዶ እንዳልሆነ ዜሮ ማለት የዲጂቶች ትልቁ ቁጥር እንደሆነ አምናለሁ። ያው እንዳልኳችሁ ከተባርኩት ሳይሆን ከኖርኩት ስለሆነ ሀሳብ ነው የምነግራችሁ። ወይ ደግሞ እኔ ላይ የሰራውን እያልኩ ባወራ ደስ ይለኛል። ዜሮ ሆኜ አውቃለሁ። በተለያየ ጊዜ ዜሮ ሆኜ ቢዝነስ ጀምሬ ፌል አርጓል፣ አራት አምስት ቢዝነስ ከዛ ዜሮ ነው የሆነው። ስለዚህ አራት ወይ አምስት ዜሮዎች ነበሩ ማለት ነው ከዚህ ቀደም። ስለዚህ ሰዎች ምንድነው ፌላሪቲ በዛ ዜሮ፣ በዜሮ በኪሳራ መውጣት ምናምን ይሉ ነበር። እና እኔ ግን ዜሮዎቼን ልክ እንደ ማንኛውም ቁጥር ቆጥራቸው ነበር። ሁለት ዜሮ፣ ሶስት ዜሮ፣ አራት ዜሮ እያልኩ ምክንያቱም ልክ የሆነ ሰዓት ላይ እግዚአብሔር ረድቶ ከአንድ ለእኛ ከተጻፈልን ወይ ደግሞ ይሳካልናል ብለንም ይሁን በአጋጣሚ ወደ ገባ ነው ወደ አንዱ ስራ ስንመጣ ያ አንድ የሚለው ዲጂት ሲመጣ በአንድ ጊዜ ቁጥራችንን ይቀይራል ምክንያቱም ከፊት አንድ ሲኖረው ያ ቅድም ያስቀመጥኩት አራት ዜሮ አስር ሺህ አምስት ዜሮ መቶ ሺህ እያለ ነው የሚጨምረውና ብዙ ጊዜ ሰዎች ከሊስትሮ ተነስቶ ወይ ከምን ከሆነ ነገር ተነስቶ ሚሊዮነር ሆነ ምናምን ስንል ብዙ ዜሮ ነበረ ማለት ድንገት አይደለም የመጣው የበቀለ የለም በተለይ በቢዝነስ ሰዎች ድንገት ተነስተው ሚሊዮነር አይሆኑም። ድንገት ተነስተው ቢሊዮነርም አይሆኑም። እኔ በዛ አስማማለሁ። እኔ ሚሊዮነር ሆነች ታውቂያለሽ ወይ? በደምብ እስከ መጨረሻ ከቆያችሁ በዝርዝር አወራችኋለሁ። ግን በጣም ብዙ ዜሮዎችን አስተላግጅ ያውቃለሁ። እነዛ ዜሮዎች እንዴት ረዱሽ? የመጀመሪያው ስላረሳኋቸው ረድተውኛል፣ ስለማውቃቸው እንዳሉ። ሁለተኛው ከአንድ ጀምሬ ያውቃለሁ። ከአንድ ጀምሬ ያውቃለሁ ስላችሁ ዜሮ ባልነበረበት በህይወቴ ገና የመጀመሪያ ብዬ የሆነ ነገር ስጀምር አንድ ብዬ ጀምር ያውቃለሁ ሁለት ሶስት አራት አምስት ስድስት ሰባት ስምንት እያለ ዘጠኝ ይደርስና ይቆም ነበር እና አይገባኝም ለምንድነው አስርም አስራ አንድ ማለት የከበደኝ ለምንድን ነው ዘጠኝ ላይ የቆም ወደ አንድ የምመለሰውል ነበር እና ለካ የቁጥሮች አውራ ምላት ዜሮ አልነበረችም በህይወቴ እዚህ ዜሮ ላይ መሰረት የጣለ በትክክልም የሚፈልጋቸውን የቁጥር ዲጂቶች ማግኘት ይችላል ብዬ ያልኩት ከዛ ተነስቼ፣ ሁለተኛ ደግሞ እነዛ በተመሳሳይ ስራ ውስጥ ፌል እያረኩ ወደ አንድ እየተመለስኩ ፌል እያረኩ ምክንያቱም ትልቁ ስጋቴ ወደ ዜሮ ላለመምጣት ነው። ወደ አንድ የሚመለሰኝ የሚመሰላችሁ፣ ለምሳሌ ልበደር እችላለሁ፣ በጣም ዝቅ ላለማለት። መጀመሪያ ከተነሳሁበት አንፃር ሳየው ተመልሼ ዜሮ ከመሆኑ ወደታች ከመውረድልና ተበድሬ የሚሆን ከሰዎች የሆነ ነገር ወስጄ የሚሆን ያለኝን ነገርም ሽጬ ይሁን የሆነ ነገር ይዤ ነው የሚመጣ። ስመጣ በትንሽ ነገር አልመጣም ማለት ነው። ያ ማለት ልክ ደግሞ ሁለት ሶስት ስል ዘጠኝ ጋደርሽ ወይ እዳይም መክፈል ይከብደኛል፣ ወይ ደግሞ እኔ የቆጠርኳቸው ቁጥሮች በትክክልም ቁጥር አልነበሩም። እና ታዲያ ወደ ዜሮ እንዴት ተመለሽ ካላችሁ፣ ነገሮች ሁሉ በተበላሹ ጊዜ በህይወቴ ልጄን ወልጄ ቤት በነበርኩ ሰዓት ሁሉም ነገር ፌል አደረገ። ምንም ነገር አልነበረኝም። ስለዚህ አሁን እነዛ እስከዛሬ ያጠራቀምኳቸው ዜሮዎች ብቻ ናቸው ከኔ ጋር ያሉት። እንደውም በብዙ ሰዎች የሚያስተቸኝ ማለት ነው፣ ያንን ጀምረሽ እንትንባቲ ያንን ጀምረሽ የሚያስብሉ። ጀምሮ ማቋረጥን አልደግፍም፣ ግን ደግሞ ጀምረን ካልተሳካ አማራጭ የለንም ከማቋረጥ ውጭ። ምክንያቱም ዌስቲንግ ታይም ስለሚሆን፣ አስር ዓመት በዛ ነገርን ብቆይ ውጤት ከሌለው የመጀመሪያው ሁለት አንድ ዓመት አውቃለሁ፣ ውጤት የሌለው ስራ እየሰራሁ እንደሆነ። ስለዚህ ሰዎች ምን ይሉኛል ብዬ ሁለትና ሶስት አስር ማለት ከብዶኝ እንደገና ከመመላለስ ወደ ዜሮ መሄዱ መርጬ ዜሮውን አውቃለሁ። ታዲያ ያ ዜሮ መች ረዳሽ ካላችሁ፣ አንድ ወቅት የራሴን ልብሶች ይዤ ወይ ደግሞ ትላንትና ከአንድ እስከ ዘጠኝ በነበረ ሰዓት ከያዝኳቸው ከራሴ አልባሳት ጀምሬ ሽያጭ ጀመርኩ። በቅርቤ ላሉ ሰዎች ሎሽኔን፣ ዱድራንቴን፣ ሽቶዬን፣ ልብሴን ምናምን። ታዲያ ያን ጊዜ ነገሮች እየጨመሩ ዜሮ ላይ ዜሮ አንድም ይሁን እንደገና ደግሞ ሌላኛው ሁለተኛ ዜሮ ሚሆን እያለ ስራዬ ማደግ ጀምርን ስራዬ ማደግ ጀመረ ስል እዚህ ጋር አሁን ለእናንተ በጣም ስለስራ ማብራራት ስለከበደኝ ነው። ግን ደግሞ በሌላ ቪዲዮ ድጋሚ ስለ ስራ ያወራለሁ። እዚህ ጋር ግን ጠቅሼ ለማለፍ ቦንዳ ነበር የጀመርኩ። ምክንያቱም ብሩን ሳገኝ ልክ ልብሴን ሽጬ ብሩን ሳገኝ ተመልሼ ኢንቨስት ያደረግኩት ለራሴ ልብስ መግዛት ወይ ደግሞ በዛ ነገር መብላት መጠጣት አልነበረም። በድጋሚ በዛ ብር እቃ አምጥቶ መሸጥ ነበርና ቤት ለቤት እየዞርኩና ምን እየሸጥኩኝ መስራት ጀመርኩ። ታዲያ ይሄኛው ስራ በህይወቴ ውስጥ ለልጄ ዳይፐር ለእኔም ደግሞ የንጽህና መጠበቂያ ሙዴስ ለመግዛት እንጂ ሚሊየነር ለመሆን አልነበርም። ታዲያ ግን ለሰዎች አጋጣሚ በሚመስል ለእኔ ደግሞ ብዙ ዜሮዎች በነበሩበት በዛ ዜሮ ላይ የተጨመረ አንድ ቁጥር ነበር እና ህይወቴ በደንብ አድርጎ እንዲቀየር ለምሳሌ በአመት በሁለት ዓመት ውስጥ ትልቅ ለውጥ ማለት ከትልቅ ቢዝነስ ላይ ወይ ከትልቅ ስራ ላይ ግሮሰሪ ከፍቼ የሆነ ስራ ጀምሬ ፋስት ፉድ ጀምሬ ካላገኘሁት በላይ ማለት ይገኛል ተብሎ ሰዎች ይህን ስራ ብትጀምሩ ይህን ያክል ያስገኛል የሚሉትን ስራ ሳይሆን የጀመርኩኝ፣ ምንም ዛሬን ቁርስና ምሳይል በልቼ ሳለምን ቢያንስ በራሴ ነገር ባድር ብዬ የጀመርኩት ነገር ግን ከኔ አልፎ ሌሎችን የሚያሳድር ሆኖ አግኝቼዋለሁ። እና ዜሮአችሁን ውደዱ። ከዛስ መረት ረሳሽ እንዴት ሚሌነር ሆንሽ እያላችን እንደሆነ ተስፋ አደርጋለሁ። እንዴት ስራውን ጀምሬ ከፍ እያለ ሲመጣ መስታወት ይፈልግ ነበር። ስራ ከገዛ ቁም ሳጥኔ ላይ መስታወቱን አወጣው። ስለዚህ ትንሽ እየሱቅ ወደ መከራየት አደግኩ። ከዛ ችግሬ እንዳለ ነው። እኔም ቤተሰቦቼም ልጄም ችግራችን እንዳለ ነው። ግን ችግራችን ላይ ኢንቨስት አድርጌ አላውቅም። ስራዬ ላይ ነበረ ኢንቨስትም ማድረግ አገኛለው፣ እዛው ላይ አድ ያደርጋል፣ አገኛለው፣ እዛው ላይ ጨምር ነበር እና እፈልግ ወደነበረው ወደ ትልቅ ሱቅ ሽፍተ ማድረግ ቻልኩ። ስራው ላይ ስቆይ እኔንም ስራዬንም የሚያምኑ ሰዎች የኔንም ኢነርጂ ያዩ ሰዎች ገንዘብ አበደሩኝ። እቁብን መግባት ቻልኩኝ። እያላደገ ታዲያ የምንላችሁ ነው። ስራዬ ላይም እግዚአብሔር ላይም እምነት ስለነበረኝ ዜሮዎቼንም ስላረሳውን ላቤን ጉልበቴን እግዚአብሔር እንደሚቆጥርና ባልተጠበቀ ነገር እንደሚባርከኝ እርግጠኛ ስለነበርኩኝ ማንም አረጋግጦልኝ ማንም ነግሮኝ ሳይሆን እኔ ራሴ ራሴን አምኜው ስለነበር ለቤተሰቦቼ ቤት ለመስራት አሰብኩ። እኛም ከመብላት ከመብላት ወደ መብላት አደግን ያልኩኝ ለዛ ነው። በአስራ አንድ ወር ጊዜ ውስጥ ምናልባት ቤተሰብ አባቴን አሳክሜ ቤተሰቦቼን ሰፖርት አድርጌ ወንድሜና ልጄን አስተምሬ እኔ በልቼ ጠጥቼ ምናልባት ሶስት ሚሊዮን ለእነሱ ካወጣሁት ጋር ብጨምር ከሶስት ሚሊዮን በላይ በአንድ አመት ጊዜ ውስጥ ወደ አራት ሚሊዮን አግኝቻቃለሁ። ታዲያ ይሄ ሚሊዮነር አያስብልም? ከሌላ ቪዲዮ ተመልሰን እንመጣለን። ዝርዝሩን የምትፈልጉ ከሆነ ከታች ጻፉልኝ። ከዛ በኋላ ቁጭ ብዬ የእያንዳንዳችሁን እንዴት ጀመርሽ፣ እንዴት ቀጠልሽ፣ ምን አሳሰበሽ የሚለውን ጥያቄ መልሳለሁ። እናንተ ግን ዜሮን እንዳትሰሩ። ያው ሞቲቬት ያደርጋችኋል ብዬ ስለማስብ ነው የሰማሁትን ሳይሆን የኖርኩትን አካፍላለሁ። ይሄንን ቤት ተቀላቀሉ። ደህና በሉ። ወዳችኋለሁ። Thank